የደረሱ ሰብሎችን ከብክነት ለማዳን በወቅቱ በመሰብሰብ ላይ መሆናቸውን አርሶ አደሮች ገለጹ። መሻሃ ጥቅምት 17 2018 ዓ ም ሰሃላ ሰየምት ወረዳ ኮሚኒኬሽን። በዋክምራ ብሔረሰብ አስተዳደር በሰሃላ ሰየምት ወረዳም የደረሱ ሰብሎች ለብክነት እንዳይዳረጉ በወቅቱ እየሰበሰቡ እንደሚገኙ በተለያዩ ቀበሌዎች ያነጋገርናቸው አርሶ አደሮች ገልጸዋል። ከማሾ እስከ ጤፍ ድረስ እንደምታዩት እየሰበሰብን ያለ ነው። ነገር ግን ከመስከረም አምስት ጀምረን ይህው እዚህ ልክ አንድ ወራችን ነው። በዛ ልክ ነው እየታገልን ያለ ነው። ውጣ ውረድ አለው፣ ወርጭ አለው፣ ድካማ አለው። በጣም ሰፊ ነው የመኸር አሰባሰቡ። ሮዝሮ ግን በዚህ ልክ ነው። አሁን ከዝናቡና ከተለያየ በላት ከከብቶች ሽረት፣ ከዝናብ ከደመና ከተለያየ ነገር ከጥስቃ ከተለያየ ነገር ለመውጣት እየታገልን ያለ ባባያር ናችሽ ነኩን የጎይለ ማሾ ድንቅጥቅል ነኩን ደሴት ረሞ ወደ ሜሊዜ ዋተር ነኝ

አሁን የጤፍ አጨዳ ደሞ አሁን ያው ተያይዟል። የጤፍ አጨዳን በጎድን እያጨነ ነው። እሱን እንደከተት ነው ደግሞ አሁን ማሽላ ሰልባ አለ። ማሽላውን ደሞ አሁን ቆረጣ ጀምረናል። እየቆረጥነ እያስገባነ ነው። በወቅቱ ካልገባ ዝናብ መጥቶ እንዳይበላሽ ብለን አሁን እየተራሯጥነ ያለን። የሰሃላ ሰየምት ወረዳ ግብርና ልማት ጽሕፈት ቤት ዋና ኃላፊ አቶ ማስረሻ መኮንን በ2017-18 የምርት ዘመን በወረዳ ደረጃ ከ9000 በላይ ሄክታር መሬት በዘር ተሸፍኖ እንደነበረ አስታውሰው እስካሁን 6065 ሄክታር የተለያዩ የሰብል አይነቶች መሰብሰባቸውን በመግለጽ የምርት ብክነት እንዳይኖር አርሶ አደሩ የደረሱ ሰብሎችን በወቅቱ እንዲሰበስብ አሳስበዋል። በ2017-18 ምርት ዘመን እንዲ እንደ ጠቅላላ እንደ ወረዳ 9324 ሄክታር ነው ተደረዘር መሸፈን የቻል ነው ከዚህ ውስጥ እንግዲህ አሁን በዚህ ሰዓት ወደ 665 ሄክታር የተሰበሰበ ይገኛል ማለት ነው ተሰብስቧል እዚህ ማሽላ ጤፍ አደንጓሬ ሰሊጥ ስንዴና ገብስ ናቸው እዚህ ሰዓት እየተሰበሰበ ያለው ከማሽላ በስተቀር ያሉት ኦልሬዲ እየተሰበሰቡ ይገኛሉ ማለት ነው እንግዲህ በዚህ ምርት ዘመን እናገኛለን ብለን በቅድ ደረጃ ያስቀመጥነው ምርት ወደ 11601 ኩንታል ነው እናገኛለን ብለን ያስቀመጥነው። እንግዲህ እስካሁን ያው በተለይ በተለይ ምርቱን አርሶ አደሩ እየሰበሰበ ያለበት ሁኔታ ነው ያለው። በተለይ ደግሞ ማሽ አካባቢ እየተወቀ አርሶ አደሩ ምርት እያገኘ ነው። ወደ አራት ሺህ ምናምን አካባቢ ማሽ እና የተለያዩ ከዚህ በፊት እንትን የተደረጉ ዘሮች መሰብሰብ የተቻለበት ሁኔታ ነው ያለው። እንግዲህ በዚህ ሰዓት አርሶ አደሩ በተለይ በተለይ ወቅቱን ያጠበቀ ዝናብ እንዳንዳንድ ዘሮች ሊያበላሻቸው የሚችለውን እንትን ቀድሞ እንዲሰበስብ በግብርና ደረጃ ኤክስቴንሽን እየተሰጠ ነው ያለው። በዚህም መሰረት አርሶ አደሩም ቀድሞ እየሰበሰበ እና ለገቢያና ለኤክስፖርት መቅረብ መቻል ያለባቸው ዞሮችን እየለየ ገቢያ ላይ እያቀረበ እንደሆነ እና የተሻለ እያደረገ እንደሆነ መግለጽ ፈልጋለሁ ማለት ነው። ቀጣይም እነዚህ ያልተሰበሰቡም ሰብሎች አሉ። በተለይ በተለይ ማሽላ በጣም ብዙ ያልተሰበሰበ ሰብል ያለ ቶ እንዳያበላሹ አርሶ አደሩ የደረሰውን ሰብል ቶሎ ይሰበስብበት ነው ኤክስቴንሽን እየሰጠ ነው የምንገኘው። አርሶ አደሩም በዛ ልክ እራሱ እየተዘጋጀን ያለው እሱ ብቻ ሳይሆን የተሰበሰቡ ሰብሎች ደግሞ በተባይና በሌላ በክለት እንትኖች እንዳይበላሹ መጠቀም መቻል ያለባቸው የተለያዩ የዚህ የከረጢት በግብርና ወደረና የሚቀርቡ እስጥሞች አሉ። እነሱ በገበያም ብዙ ማጥፋት እየተጠቀመ ለብክለትና ለተባይ እንት እንዳይደረግ ኤክስቴንሽን እየሰጠ ነው። በዛ ላይ እየገዛ እያስቀምጠ ያለበት ሁኔታ ነው ያለው።